በከተማችን አዲስ አበባ የመንግስትም ሆነ የግል ድርጅቶች ንብረታቸውን ባስተማማኝ ለማስጠበቅ ሲባል የጥበቃ ሰራተኛን ይቀጥራሉ። ስራቸውን በኃላፊነት ተቀብለው ባስተማማኝ የሚሰሩ እንዳሉ ሁሉ አንዳንድ ኃላፊነት የጎደላቸው የጥበቃ ሰራተኞች ከራሳቸው አልፈው ከሌሎች ግብረአበሮቻቸው ጋር በጥቅም በመመሳጠር ከሚጠብቁ ድርጅት ወይም ተቋም የሚዘርፉ እንዳሉ እየሰማን እንገኛለን። እንደ አብነትም በቦሌ ክፍለ ከተማ ወረዳ 12 ቡልቡላ ጨፌ የጋራ መኖሪያ ቤቶች አካባቢ ንብረትነቱ የሶፍመር ኮንስትራክሽን እና ትሬዲንግ ኃላፊነቱ የተወሰነ የግል ድርጅት የሆነውን ሁለት ከባድ ተሽከርካሪዎችን ከቆሙበት አንድ የጥበቃ ሰራተኛ ከሌሎች አምስት ግብረ አበሮቹ ጋር በመሆን ለመውሰድ ሞክረዋል ተብለው የተጠረጠሩ ግለሰቦችን በቁጥጥር ስር በማዋልና ንብረቱን ለባለቤቱ ለማስመለስ ፖሊስ በርካታ ስራዎችን ሰርቷል ይህን ወንጀል በማሰብ ያለተራው በመግባት ከሌሎች ግብረ አበሮቹ ጋር በመሆን በኃላፊነት እንዲጠብቅ የተሰጠውን ኮድ ሶስት ኤ0764 ኢቲ እና ኮድ 3 ኤ0816ኢቲ የሆኑ ሁለት ሲኖትራክ ተሽከርካሪዎችን ከድርጅቱ አውጥተው መሰወራቸውን የድርጅቱ ሰራተኞች ይናገራሉ። መኪና ፓርክ አድርገን ንገቡበት ቆመን አቆመ ወደ ቤታችን ገባን። እርግጥ እንደ እድለኛ ሁኔን ለሊት ለስራ መኪና መውጡት ነበረ። ሽፊሮቹን አዘነ ወደ ቤት ገባ ነው ለስራ ስናዛቸው ዘጠኝ ሰዓት አካባቢ ወደ ፓርኪንግ ቦታ ሲሄዱ መኪኖቹ ሁለት መኪና የለውም፣ ኦልሬዲ ጠፍተዋል። ያው እኔ ጋም ተደወለ ምደወለ አካሎች ጋም ተደባወለ ና ስናያቸው ጂፒኤስ ስለነበራቸው መኪናዎቹ ኦልሬዲ ወጥቶ አዳማ ና ወደ ሞጆ አካባቢ ናቸው። መኪናቸውም በዛው ኢንኬዝ ተነሳን መመለከተው በቦላ ፖሊስ ስቴሽን ደወለን። እነሱም በራሳቸው በኩል መርዳት ያለባቸውን እኛ ጋር ሆኖ እየረዱን ነበር። አንድ ላይ ሆኔ ነው ክትትል እያደረገ የነበረው ና ባለው ኦሮሚያ ፖሊስ ጋር አብሮ በመተባበር አብሮ በመስራት ፖሊሶቹም ያሉበት ኬላዎች ላይ ቆሞ መኪኖቹን ለመያዝ ጥረት በጣም እያደረጉ ነበር። ና አንዱ ረዲ ካለፈ በኋላ ወደ ሻሻመኔ ልገባ ስል ዘዋይ አካባቢ ነው የተያዘው። አንደኛ ቀደም ብሎ ኬላ ላይ መቂ ላይ ነው የተያዘልን። ይህ ድርጊት የተፈጸመው ሰኔ በሰኔ 30 ሌሊት ማለት ነው። ከሰባት ሰዓት ጀምሮ ነው ከዛ ከፓርኪንግ ቦታ በሌባ ተወስዶ የሁለቱም ተሽከርካሪ ወደ ሌላ ቦታ እየሄዱ ነበርና ከዛ በኋላ ሄደን ስናይ መኪናው የለም። ተጠርጣሪዎቹ በወቅቱ የድርጅቱ ተረኛ የጥበቃ ሰራተኛ የሆነውን ግለሰብ ወደ ቤቱ ሄዶ እንዲተኛ በመጠየቅና ምቹ ሁኔታን በማመቻቸት ተሽከርካሪዎቹን ይዘው በመሰወር ፖሊስ ባደረገው የማፈላለግ ስራ ከአዲስ አበባ ውጭ በቁጥጥር ስር መዋላቸውን የአዲስ አበባ ፖሊስ ጠቅላይ መምሪያ የተደራጁና ልዩ ልዩ ወንጀሎች ምርመራ ክፍል መርማሪ ኢንስፔክተር አማረ ቢራራ ተናግረዋል። አንደኛው ተጠርጣሪ የዚሁ የሶፍ ምር ድርጅት በኤጀንሲ አማካኝነት ጥበቃ ተቀጥሮ የሚሰራ ግለሰብ ሲሆን የወንጀል ድርጊት ከመፈጸሙ በፊት ተጠርጣሪው ከሌሎች አምስት ተጠርጣሪዎች ጋር በመመሳጠርና ተሽከርካሪው ሊወጣ የሚችልበትን አግባብ በመነጋገር ተጠርጣሪው በለቶ አብሮት የነበረ ጥበቃ አለ። ይህንን ጥበቃ ወደ ቤቱ ለእረፍት እንዲሄድና እሱም እዛ ቦታ ላይ እያአድሮ ስራውን ሊያከናውን እንደሚችል ነግሮት አብሮት የነበረ ጥበቃ ወደ ቤት ይሄዳሉ። ተሽከርካሪውን ለመስረቅ የተነጋገራቸው ግለሰቦች አሉ። እነዚህ ግለሰቦች ምቹ ሰዓትና ቦታን ይፈልጉ ነበርና ይህን ለማድረግ ነ ይህን ጥበቃ ወደ ቤት እንዲሄድ ያደረጉት። ከዚህም በኋላ የሆነው ምንድን ነው? በወንጀሉ እለት ግለሰቡ ሁለተኛው ጥበቃ ወደ ቤት ከሄደ በኋላ ከእነዚህ ልጆች ጋር በመደዋወል ተሽከርካሪውን ከግቢ ውስጥ ሊያስነሳ የሚችል መካኒክ ጭምር ሁሉ ወደ ግቢው በሌላ መኪና እንዲመጡ በማድረግ ተሽከርካሪው ሞተር እንዲነሳ ከተደረገ በኋላ እያሽከረከሩ ከአዲስ አበባ ከተማ በመውጣት ሁለቱም ተሽከርካሪዎች አንደኛው ዝዋይ ከተማ አዳሚቱ ለወረዳ የተባለ አካባቢ ቦታ ላይ፣ ሁለተኛው ተሽከርካሪ ደግሞ ዝዋይ ባቱ መቂ የተባለ ከተማ አካባቢ ላይ በኦሮሚያ ፖሊስ አባላቶች በተደረገ ቅንጅት ተሽከርካሪዎቹ ያው እዛ ቦታ ላይ ከነ ተጠርጣሪዎቹ ሊያዙ ይችለዋል ማለት ነው። ተጠርጣሪዎች ሁለት ተሽከርካሪዎችን ከቆሙበት ቦታ ይዘው ለመሰወር ቀደም ብለው ተዘጋጅተውና አቅደው ወንጀሉን መፈጸማቸውን ኢንስፔክተር አማረ ቢራራ ገልጸዋል። በወቅቱ ከድርጅቱ ፖሊስ መረጃውን ለመጠየቅ ባደረገው ጥረት የአንዱ ተሽከርካሪ ዋጋ ስምንት ሚሊዮን ብር ነው የሚያወጣው። በመሆኑም ሁለት ተሽከርካሪ ነው ከዚህ ድርጅት ውስጥ ተሰርቆ የተወሰደው። የሁለቱ ተሽከርካሪዎች ድምር ጥቅልል ዋጋው 16 ሚሊዮን ብር የሚያወጣ ሲሆን እነዚህ ተጠርጣሪዎች ይህን ተሽከርካሪ ከዚህ ግቢ ሰርቀው ይዘው ለመሄድ ቀድሞም ዝግጅት ሲያደርጉና ገዥን ለማበጀት ለማመቻቸት ከከተማ ውጪ ሄዶም በራሳቸው በሚፈልጉት መንገድ ግብይት ለመፈጸም ዝግጅት ሲያደርጉ የነበረ ስለሆነ ተሽከርካሪው ፖሊስ ባደረገው ምርመራ ለማረጋገጥ የተቻለው የግል ተበዳይ ወይም የድርጅቱ ተሽከርካሪ ቁልፍ የነበረው በሾፌሮች እጅ ነው። ያ ሾፌሮቹ በተቋሙ አሰራር መሰረት ቁልፉን የሚያስቀምጡበት ቦታ ይኖራል፣ አሊያም በእጃቸው ነው የሚሆነው። ያ ቁልፍ እዛ ቦታ አልነበረ ማለትም ተሽከርካሪው ግን ተጠርጣሪዎችም በሰአቱ በምርመራ ወቅት ሲያስረዱት የነበረው ነገር ነው። መካኒክ ባለሙያ አስመጥተው ተሽከርካሪው ሞተሩ ከተነሳ በኋላ ሹፌሮቹ እየነዱ የወጡት ስለመሆኑ በቦታው ፖሊስ በማስረጃ ለማረጋገጥ ጥረት አድርጓል። ከተጠርጣሪዎቹም ይህ ነገር ተገልጸዋል ማለት ነው። በወቅቱ የጥበቃ ሰራተኛ ሆኖ ስራ ላይ የነበረው ተጠርጣሪ ከሌሎች አባሪዎች ጋር እንደተነጋገረው ሁለት ሚሊዮን ብር እንደሚሰጡት ቃል ገብተውለት እንደነበር ይናገራል። አንድ ሰው ስራ ጠይቆኝ ነበረ ቃል ከዛ ስራ ጠይቆኝ ጠይቅላለሁ ካለ ያልኩት እንደዛ ስለው፣ ሌላ ነገርም የሚሸጥ እቃ መኪና ምናም ካለ የሚገዛ አለ። ከዛ በቃ ነግርሃለሁ አልኩት። በሌላ ቀን ስልክ ተቀያይረን ከዛ ጠየቀኝ። በቃ መኪና የሚገዛ አለ የምታመቻች ከሆነ አለ። በቃሽ አመቻቸ አለሁ አልኩት። እነዚህ ሰዎች ይዘው መጣ ወደ አምስት ሰዎች ናቸው። ይዘው መጡ። ፌ ራሳቸው አላቸው። ከዛ ከፈቱ የሚስተካከል ነገር አስተካክሎ ከዛ ይዘው ሄዱ። ወደ አስፋልት ይዘው ወጡ። ለእኔ ሁለት ሚሊዮን እንሰጣለን ብለው ነበረ። ከዛ እሱንም ሳይሰጡኝ በቃ ሸመጠጡ። በቃ ልውረድ ስለው በቃ ደረሰ፣ ትንሽ ነው ትንሽ ነው የቀረው አንተ ለምንድነው በቃ እኔ ምን አደርጋለሁ፣ ይሄን ያህል ከሄድኩ የሚሄድበትው ወይ የሚሄድበት ንገረኝ ስለው እዚህ ነው አሁን ቅርብ ቦታ ነው አሁን ልንደርስ ይላል። በቃ መጨረሻ ከሌላ ሰው ጋር ስልክ ያወራሉ። እኔ በቃ መውረድም በቃ አልቻልኩም፣ ዝም ብዬ ሄድኩኝ። ተሽከርካሪዎቹ ላይ የተገጠመው የአቅጣጫ ጠቋሚ ጂፒኤስ ቴክኖሎጂ ንብረቶቹ የት እንዳሉና በቀላሉ በቁጥጥር ስር እንዲውሉ ትልቅ ድጋፍ ማድረጉን የድርጅቱ ሰራተኛ የሆኑት አቶ ለሜቻ ጸጋይና አቶ ሁንዴ ኢዶሳ ተናግረዋል። ጂፒኤስ ትራክ የሚያደርገው አንዱ ስለነበርኩ ኦሬዲ መኪኖቹ ሰባሳ ነው የተንቀሳቀሱት። ጂፒኤስን ሲያዩ ግን እኛ ራሳች ሌትነው የሰማ በደንብ አልሰማኝ ነበር። ሲያያቸው መኪኖቹ የተንቀሳቀሱ ነው። ሎኬሽኑ በንብ ይነገረኛል፣ የት እንዳለ ይነገረኛል። ጂፒኤስ መኖርና በፖሊስ ጋር መተባበራችን መኪናችን እንደሚገኝ እድል ፈጥሯለናል ማለት ነው። ከዚህ በፊት ሌላ መኪና ጠፍቶብን ነበር፣ ዚህ ጂፒኤስ ስለሌሉ ምክንያቱም በቃ እያየን በቃ እንደዚሁ እየፈለግን እየፈለግን ቅርቢ ሰዓት ውስጥ ተነስተን እየፈለግን ምንም በቃ ማያዝ አቃትን ማለት ነው። እንደዚህ ጠፍቶብናል፣ ከዚህ በላይ አዲስ የሆነ መኪና ማለት ነው። ከዛ በኋላ ግን አሁን የት እንዳለ በዚህ እየተቆጣጠር በዚህ እያየን በቃ ቁጥጥር ስር እንዲውሉ አድርጌናል እኛም ማለት ነው። ስለዚህ ጂፒኤስ በጣም ወሳኝ ነው ብዬ አስባለሁ። ከቴክኖሎጂ ጋር ከዚህ የበለጠ በቃ የተለያየ ጂፒኤሶች አሉ። በቃ እሱን ከቴክኖሎጂ ጋር እሱን ተጠቅሞ ስራ ላይ ቢውል በጣም አሪፍ ነው ብዬ አስባለሁ። ፖሊስ ንብረቱን ለማስመለስ ባደረገው ጥረትና ንብረታቸውን በማስመለሱ መደሰታቸውን የድርጅቱ ተወካዮች ተናግረዋል። ይህን ነው ብዬ መግለጽ አልችልም፣ ምክንያቱም በጣም ተደስቻለሁ። በጣም ደስ ብሎኛል። ይህ ንብረት መመለሱ ይዞ የድርጅቱ ንብረት ብቻ ሳይሆን ይህ የሀገር ንብረት ነው። ሀገር የሚያገለግል ነው። ለልማት የቆመ ተቋም ነው እና እንደዚህ ንብረቱም እንደዚያው ነው። ስለዚህ በጣም ደስ ብሎኛል ያ ባለው ትብብርና አንድ ላይ በመረጠታችን ውጤት አግኝተናል። ከኦሮሚያ ፖሊስም ከዚህ ቡልቡላ ፖሊስ አበባ ፖሊስ ጋር ሁኔም አብሬን በመቀናጀትና በትብብር መስራታችን ተሳክቶልናል። ንብረታችን እንዳይጠፋ መልሽን አግኝተናል ንብረታችንን ለዚህ በጣም ደስታ ነው የሚሰማኝ። ፖሊስ ተጠርጣሪዎችን ከነ ኤግዚቢቱ በቁጥጥር ስር አውሎ በቂ ማስረጃዎችን በማሰባሰብ በክፍሉ አቃቢ ሕግ በኩል ክስ እንደተመሰረተባቸው ኢንስፔክተር አማረ ቢራራ ገልጸዋል። የወንጀል ተሳትፎ በበቂ ማስረጃ ለመለየት በክፍላችን ከሚገኙ የልዩ ልዩ እና የተደራጀ ወንጀሎች አቃቢ ሕግ ጋር በጋራ በመሆን ምርመራውን በተገቢ ሁኔታ ፖሊስ ሲያከናውን ቆይቷል። ይህንንም ሲያደርግ በፌዴራል የመጀመሪያ ደረጃ ፍርድ ቤት ላይ በጊዜ ቀጠሮ ምርመራ ለመከናወን የሚያስችል በቂ ጊዜን ፍርድ ቤቱ ሲሰጠን ቆይቶ በዚህ ጊዜ ውስጥ ፖሊስ በርካታ የሰውና የሰነድ ማስረጃዎችን ሲያሰባስብ ቆይቶ የፌዴራል አቃቢ ልዩ ልዩ ወንጀሎች ዳይሬክቶሬት በተጠርጣሪዎች ላይ የከባድ ስርቆት ወንጀል ክስ መስርቶባቸው በአሁኑ ሰዓት ተጠርጣሪዎች ጉዳዩን በመደበኛ ፍርድ ቤት ላይ በቀጠሩ ይገኛሉ። ተጠርጣሪው የጥበቃ ሰራተኛ በሚሰራው ድርጅት ላይ ወንጀል በመፈጸሙ እንደተጸጸተ የገለጸ ሲሆን ሌሎች የጥበቃ ሰራተኞች ንብረትን በኃላፊነት ወስደው መጠበቅ እንዳለባቸውና እንደዚህ አይነት ቢፈጽሙም ከህግ እንደማያመልጡ ሊያውቁ ይገባል። በጣም የተሰማኝ በጣም ከፍተኛ ስሜት ነው የተሰማኝ። በቃ የሰው ነገር እንዳይ እንደማይጠቅማቸው በቃ አውቆ ከውዲህ ማንኛውም ሰው የየትኛውም ሰው ሐቁን ይዘው በቃ በአግባቡ ስራውን እንዲወጣም ነግራቸው ማንም ሰው የሚሰራውን ስራ ላይ ሬስፖንሲቢሊቲ ወስዶ በትልቅ ኃላፊነት እንደዛም አስቦ ሬስፖንሲቢሊቲውን መውጣት አለበት። ለጥበቃም ቢሆን ለማንም ቢሆንም ማለት ነው። በሀገር ራሱ ይህን አውቆ ቢሰራ የኔ ነው ብሎ በቃ ይህን ንብረት እንደ ራሱ አድርጎ ቆጥሮ እንደ ራሱ አስቦ የራሴ ንብረት ነው እንደ ግሉ አድርጎ አስቦ ሪስፖንሲቢሊቲ ቢወጣ በጣም ደስ ይለኛል። ጥበቃ ላይ ተቀጥሮ የሚያከናውኑ ዜጎች በዋናነት ከምንም በላይ ትልቅ ኃላፊነት አለባቸው ንብረት የመጠበቅ እንዲሁም አልፎ ተርፎ ለምሳሌ በመኖሪያ አካባቢ ከሆነ ደግሞ እዚ አካባቢ የሚኖሩ ሰዎችን ሕይወታቸውን ጭምር ኃላፊነት ሰጥተው ረፍት የሚያደርጉት ንብረታቸውን ሰጥተው ወደሚመለከታቸው ቦታ የሚሄዱት እምነት ተጥሎበት ያለውን የጥበቃ ባለሙያ ወይም ሰራተኛ እምነት ተጥሎበት ነው። በመሆኑም አንደኛ በጥበቃ ስራ ላይ የሚሰማሩ ሰዎች ትልቅ ኃላፊነት እንዳለባቸው ሊገነዘቡ ይገባል። ከአቅም በላይ የሆነ ክስተት ካልተከሰተ በስተቀረ ሙሉ ለሙሉ የተሰጣቸው ኃላፊነት መተግበር መቻል አለባቸው ማለት ነው። ከአቅም በላይ የሆነ ነገር ሲከሰት ደግሞ በአካባቢ የሚገኙ በየደረጃው ያሉ የጸጥታ አካላት አሉ። ከእነሱ ጋር ቅንጅት ማድረግ ይቻላል። ከዚህ አልፎ ግን እምነት በማጉደል የተሰጣቸውን እምነት ወደ ጎን በመተው ለግል ጥቅም ወይም ለሌላ ሰው ጥቅም ለማስገኘት በሚል ሊከናወኑ የሚችሉ ተግባሮች ካሉ ደግሞ ያ ደግሞ ማናቸውም ግለሰቦች ያው ከሕግ ሊያመልጥ የሚችል አካል የለም። ስለዚህ በሕግ ተጠያቂነትን ያመጣል ማለት ነው። በተደጋጋሚ የአዲስ ፖሊስ የዝግጅት ክፍላችን እንደሚያስተላልፈው መልእክት የጥበቃ ሰራተኞች ሲቀጠሩ በቂ ሰነድ እና ተያያዥ ማቅረብ እንዲሁም የቀረበው ማስረጃ ትክክል ስለመሆኑ ማጣራት ይኖርባቸዋል። መሰል የወንጀል ድርጊቶች ውስጥም የሚሳተፉ አካላት ከድርጊታቸው ሊቆጠቡ እንደሚገባ መልእክት ተላልፏል። እኛው ጥበቃ ወደ ሁለት ዓመት አብረን ሰርተናል። ሲንቀጥሮ አጥንት በደንብ ማጥናት ያለበት ነው። አሁን ቢሮ አካባቢ ያለና ፕሮጀክት ያለ አንድ አይደለም። ያ አካባቢን ሰው ነው ብለው ትቀጥራለህ። አንዳንድ ያለ አካባቢ ስራ ለመፍጠር እድል ለመፍጠር ብለ ትቀጥራለ። ግን ያን ሰውዬ አታውቅ ከሆነ አለመቅጠር የሚሻለ ብዬ የማስበው ትንሽ ስራ ይፈጠራል ባለው ነባራዊ ሁኔታ፣ ወይም ደግሞ ሰው ነው ቀይርባል። ነገ የሚፈጠርበትን አታቀውም። ይህ ሰውየውን ከኛ ጋር ወደ ሁለት ዓመት የቆየ ሰው ነው አናውቅም። ልክ ደን መኪና ስታይዞ እሱ ነው እኛም ነው ግራ ተጋባ ነው። እዛ ላይ ነው እና በደንብ መታየት ባክግራውንዳቸው ጥበቃም፣ ማንም ሰው አብሮ ሚሰራ ከሆነ መጠናት ያለበት ጉዳይ ነው ብዬ አስባለሁ። ጥበቃን ሲቀጥሩ በደንብ ማንነታቸውን ማረጋገጥ መቻል ያስፈልጋል፣ ማረጋገጥ ያስፈልጋል። ይህም ሲባል ምንድ ነው፣ ምናልባት ማስረጃ ሲባል የተለያዩ የሰነድ ማስረጃዎችን ሊያቀርቡ ይችላሉ። ወይም ማንነታቸው ሊገልጽ የሚችል ማስረጃ ማረጋገጥ ይገባል። ያቀረቡት ማስረጃ ትክክል እነሱን ማንነት ሊገልጽ የሚችል ነው ወይ፣ በትክክል ስለ እነሱ ማንነት የተገለጸ ማስረጃ ነው ተብሎ ማስረጃ እንደ ማስረጃው አቀራረብ ታይቶ የሚመለከተው አካል ጋር ጭምሩ ላይ ሄዶ ማረጋገጥ ያስፈልጋል። ያ ካልሆነ ምናልባትም ለዚህ ዓላማ ለዚህ ለስርቆት ወንጀል ወይም ንብረት ለመውሰድ ተብሎ ለዚህ ዓላማ ብቻ በሚል የራሳቸውን ማንነት ቀይረው የተለያየ ማንነት ይዘው የተለያየ ማስረጃ ይዘው የሚቀርቡ ግለሰቦች ስለሚኖሩ ይህንን ለመቅረፍና ለማስቀረት የሚቻለው ተገቢ የሆነ ማጣራት ማድረግ ያስፈልጋል፣ ከመቆጣጠር ባሻገር ማለት ነው።